መስማቱም ድል የለኝ ስለ ስልምና ሲሰድቡልሽ ስለ ስልምና ሲሰድቡልሽ ለስነቦጣሁንያንተ ጋር መጣሁ ያሰላም ይገርማል። እኔ እላለሁ የሚገርመች ምን እላቸው ነበር ልጆቹ ምናልባት ሰንተሽ ሊሆን ይችላል። እናንተ ተሳዳቢዎቹ ወደ እኛ እየላካችኋቸው ነው፣ ባላወቃችሁበት መንገድ እነሱ የሚሰድቡላችሁ ስለ ስልምና በውስጣችሁ ላይ ጥላቻ ለማሳደር ነበር ታውቂያለሽ። ነገር ግን እኔ ደግሞ ነገር ግን በጣም ብዙ የሆነ ሃይማኖት ሰው ሊከተል አይችልም። አዎ ይገርማል። በጣም ለዚህ ዋኔ ታዩ የሰው ልጅ ከሃይማኖት በፊት ሕሊና አለን ስንወለድ፣ አይደለን አእምሮ አለን ምን ዋኔ ስሮን ግን የሚለው እና የት ኖራየት እንደሆነ ማመዛዘን እንችላለን ሰዎች ነንና ሰው ሰው ልጅ አእምሮ እስካለው ድረስ ደግሞ እንደዚህ አይነት ሃይማኖት ሊከተል አይችልም። ደግሞ ጠያቂ እና ደግሞ ስንፈጠርም ከሊኩ በፊት ጀምሮ ጠያቂ ነበርኩኝ። በቃ ኦርቶዶክስ ጋር እያለው ጥያቄ ነ ለም እንደዚህ ይሆናል ምናምን፣ ከዛ ትወጣለህ። ከዛ ደግሞ ሌላ ፍለጋ፣ በጣም ብዙ ፍለጋ ውስጥ ነው ያሉት። እና ምን አይነት ስም እንዳተረፉ ታውቃለህ? አቋሚ የሌላ ሰው አሁን በጣም የሚያስፈራ። አሁን ሶሻል ክራይሲስ ይጠብቀኛል ማለት ነው። ለማንኛውም ሶስት ሃይማኖት ነው የተከተልኩት፣ ሶስት ሃይማኖት ገብቻለ። ሶስቱም ሃይማኖት ውስጥ ምን እግዚአብሔር የራሱን ህልውና ወይ የኢየሱስን ማንነት እንድትቀበል ራሱ መንፈስ ቅዱስ እገዛ ያስፈልጋል ይባላል ከታቻች ውስጥ መንፈስ ቅዱስ ወረደ ይባልና ሰዎች እንደዚህ ይንቀጠቀጣሉ ምናምን ነገር ሌላ ቋንቋ ምናምን ይናገራሉ ለኔ ደግሞ ደግሞ የጌታ ተከታይ እስኮንኩኝ ድረስ ለምንድነው መንፈስ ቅዱስን የማያገኘኝ እኔ ለምን እራሱን ለምን አያሳውቀኝም የሚል አለኝ ሰው ነህ እና አምላክ ጥያቄ ያነሳው ስላለ ደግሞ አድባለሁ ማለት ነው። እንደዛ ብሎ ነገር የለም በኢስላም ላይ። አሁን ከፈለገ ማንኛውም ጥያቄ መጥቶ ይችላል። አሁን ስለአምላክ የፈለግ ጥያቄ በግልጽ ከእግዚአብሔር ጋር አንተ ለምን መንፈስ ቅዱስ ካለ ለምን አታገኘኝም? በጣም ብዙ ጊዜ ነው። በቃ ዛሬ አገኘኝ፣ ዛሬ አስተምረኝ እኔ ያልበራልኝ ነገር ካለ ይሄ የሰውኛ አእምሮ ተቆጣጥሮኝ ከሆነ አንተ አስተባይ። ምክንያቱም ብሰ ስንሰማ ማለት ነው፣ እኔ ያንን ኤክስፐሪንስ ለምን አላደርግም እንትን የሚል አውቀው። እየሸወራችሁ ነው በላይ እስኪ ያስቡ። መንፈስ ቅዱስ ይወርድልናል ብሎ ምኑን እንደዚህ መሸወድ። መንፈስ ቅዱስ ከአምላክ ዘንድ በነብያት በኩል የሚላክ ነው። ለነብያት ይገለጣል። ለነብያት ትምህርትን ሰጥቶ አስተላልፎ ይሄዳል። ገብቶሻል። ይሄ ነው።

ወደ እስላም እንድትመጪ ነው ወይም በመክር ጥያቄዎች ካሉሽ እንትን በይና፣ ጊዜው ሳይመሽ መቼ እንደምንሞት አናውቅ። ወደ እስላም ለስልምና የምትማሪበት ግሩፕ መሃል ትገቢያለሽ። ስለ ህጎችና ስለ ስርዓቱ ከሰለምሽ በኋላ ትመሪያቸዋለሽ። ችግር የለም እሱ ይህን መማር አይቀርም። ምን አለ መሰለሽ ስለ አምላክ ስለ እምነቱ መሰረታዊ ነገራቶች፣ ይህን ከተረዳሽ እውነተኛውን መንገድ ከተረዳሽ በኋላ ስላሰጋገዱ ስለተጸሙ ስርዓቶቹ ህግና ስርዓት አለ አለ። ያን ስለመፈጸሙ ደግሞ ሰልመሽ ላይ ገብተሽ ትማሪያቸዋለሽ። በመጀመሪያ ስለ ሶላት አሰጋገር ትማሪያለሽ። ለዚህ ለአመን ሾላ አምላክሽ እነዚህን በቀን አምስት ጊዜ የሚሰገዱ ሶላቶችን እየሰገድሽ ትቆያለሽ። በዚያው እያለሽ እንዳመንሽ ስላምን ህግና ስርዓቶችን ትማሪያቸዋለሽ። ሙስሊሞች ዛሬ የምታያቸው ሁሉ እነዚህ ልጆች እንትን ብለው ነው እየተማሩ ነው ያሉት። ሁሉ ሁሉም እየተማሩ ነው። ገብተሻል አይደለ? ነገር ግን ያን እውነተኛ የነብያት አምላክን አግኝተው በእርሱ አምነው የእርሱን ህግና ስርዓት እየፈጸሙ ስለ ሶላት አሰጋገድ፣ ስለ ጾም አጻጻ ምናምን፣ እነዚህን እየፈጸሙ ይገዙታል። ከዚያ ህግና ስርዓቱን ደግሞ ይበልጥ እውቀትን እየተማሩ ያንን ይፈጽማሉ። ይሄ ነው። ስለስግደት ምናምን ብጠይቅ ይቻላል፣ ችግር የለም። በአንድ ቀን የምትማሪው ነገር ነው። አንድ ቀን ጽፋ ይሰጡሻል። እዚያ ስንት ላይ ቃል በቃል ተናግሯል እንጂ አምላክ ራሱ ነው ተናጋሪው፣ ሰው አይደለም። ይገርምሽ አምላክ ራሱ ሲናገር ብናላ

እሱ እንደገና አሁን አለሁኝ። ወዱ ባል አደርገ ለምሳሌ ስራ እየሰራሁኝ ጸሎት ማድረግ ይችላለሁ። ችግር የለውም። እሺ፣ ሻህራ ያሽ ከኔ ጋር ዝግጅ ነሽ? ይሰማሻል? እሺ እስልምና ለአቀብ ለአሁን ዝግጁ ነሽ? ምንም አያስፈልገኝም ግን እኔ አሁን ስራ ለምሌ ምናምን ያለው የሙስሊሙን ህግ ምናምን መከታ አልችልም። በአለባበስ በምንም በምን ወደ እሱ ችግር የለም። እሱ እነግርሻለሁ እንደምታደርጊ። አሁን ምንድን ነው የምታደርገ? የማመን ስርዓት እንት ነው በቃ ማመን እና የአምላክሽን አንድነት ብቸኝነትን መመስከር ማመን፣ እንዲሁም የሻረ ቀድ ካልሽ በኋላ ስለ ሶላት አሰጋገድ የምትማሪበት እሱን ደግሞ ቀጥታ ስልክሽን እንሰጣታለን። አንድ አድን ልጫለች ዛህራ የምትባለች እሷ ደውላ ስለ ሶላት አስተጋገድ የምትሆን ትነግርሻለች፣ ቪዲዮዎች ትልቅልሻለች። አስተጋገዱን ስርዓት ታያቸዋለች። ተምረሽ ብዛት ትፈጽሚያለሽ። ይሄ ነው።

ሁሉ ሸሃዳ ሲያስብሉበት የነበረ ቃል ነው። በቁርአን ላይ አላህ ስለ ቀደምት ነቢያት ታሪክ ሲነግረን የመሲሁ ህዝቦች ሸሃዳ ሲቀበሉ በዚህ ቃል እንደነበር ይነግረናል። የአምላክን አንድነት ይመሰክራሉ። መሲሁ ደግሞ የአምላክ መልዕክተኛና ነቢይ እንደሆነ ይመሰክራሉ። ያ ነው። ይህን ሲነግረን ምናለ አለ። ወኢዛ ውሐይቱ ልልሐዋርይን አን አሚኑ ቢ ወቢረሱል ቃሉ አመንና ወሸሃድ ቢያነና ሙስሊሙን ይላል። ወደ ሐዋርያቶች የትእዛዝ ቃሌን ባስተላለፍኩ ጊዜ አውሳ ይላል

በነቢያት በኩል ያዘዘው ብቸኛ መለኮታዊ ሃይማኖት ኢስላም እንደሆነ ቃል በቃል ይነግረናል። ኢስላምን ለተከተለ ሰው በኢስላም ሕግና ስርዓት ለኖረ ሰው በቀጣዩ ዓለም ገነትን እንደሚያወርሰው በጣም በርካታ ቦታ ላይ አላህ ቃል ገብቷል። ቅድም የነገርኩሽ እነዚያን በእኔ አምነው መልካም የሰሩትን ገነትን እንደማስገባቸው አብሰራቸው ከወዲሁ ምድር